ዛሬ እኮ ጫጉላ ቤት ይዟት ሄዷል። አንች ደግሞ ፍቅር ብቻ አይደለም። ነገ ነገ እንትን ፕሬግኔት ቴስት ይደረገ ፍቃድ ነበር። እኛ የምንፈልገው ልጅ ሰርጋ አንፈልግም። ሞረዴ ተጋብተዋል። በቀደም ቬሎ ነበር

እግዚአብሔር ምስክሬ ነው። እግዚአብሔር ቢፈቅድ እግዚአብሔር ቢረዳቸው ሁለቱንም ጠብቋቸው፣ ከክፉ ነገር ምንም ሳይሆኑ ጠብቋቸው። እግዚአብሔር አምላክ ባሰቡ ጊዜ ጋብቻቸው በቤተክርስቲያን ቢያደርጉ በቁርባን ቢያደርጉ እግዚአብሔር ያውቃቸው ለራሳቸው ለኑሯቸው ለወደፊት ድረስ እግዚአብሔር ያለበት ነገር በጣም ደስ ይላል። እግዚአብሔር ይርዳቸው፣ ጸሎት አድርጉላቸው። አሜን አሜን። እሱ እኮ በጣም ትልቅ ነገር ነው ለእራስሽ ኮምፈርተብል ያለው ነው። እንደዚያ ነው። የአሁን ዘበን ልጆች ደግሞ ደስ ከሚለው ነገር ካያችሁ የአሁን ዘበን ልጆች በጣም በቤተ ክርስቲያኑ ተጋጣ እነሱም ቢረዳቸው እግዚአብሔር አምላክ ረድቷቸው ለዛ ቀን አብቅቷቸው የልባቸውን መሻት እግዚአብሔር ይፈጽበው። በቁርባ ነው በቁርባን ቢያገቡ መስተሰር አምላክ

ከዛ እኔ የሆነ ነገር ስለ እሷ ከኋላ መጣ። ይሄው ወይ ደስ ይላል። አንቺ ስትለቂ ምንድን ነው እነዚህ ሮቦት የሚመስለው አ እሱ ስትለቂ ከኋላሽ መጣ። በጣም ደስ ብታ። በጣም በጣም ደንግጬ ነበር። ነው ለምን ይሄ ነገር ተፈጠረ?

ባለቤቴን እራሱ አባሬ ነው ብዬ አልሄድም

እንደዚህ እናንተ የለመዳችት በቡሪኬ ቤት ነዋ። ያ ሃይሚ እየም ተደናበራችሁ። ወይኔ ጌታዬ፣ የቡሪኬን ሃይሚ በቃ እንደዚህ በቃ ደርቀው ግን፣ መዲት ጌታ እናን የምን ልጁ ማለት ነው? በጣም ብያለሁ። ቀኒ ነገር አ መሬቴን ነው የምልሽ፣ ቮይስን ነው የላከልኝ ዛሬ። ግን ስንቱ ገበና እንደሚሸፍን ታውቂያለሽ? ቲጂ አላልኩሽ ነው ቤት የመጣሽው አለኝ። ውይ አፌን ቁርጥ ይበልለት። መሬቴን ማለት ነው። አሁን እነሱ ነው ያላቸው። ምንድን ነው የምትሰድፈው? አሁን እባብ ድፍፈት የሚባለው ነገር ነው የሚያስጠላው። የሚያስጠላው የሆነ የለም። አሁን ምንድን ነው አሁን እኔም ሁላችንም እዛው የት ይጂን እዛ ጋር ስለሆነ ሁላችንም የደነገጥነው እኔ ከመጣሁ ቀጥላስ፣ ደግሞ ከእኔ አትጠብቁማ፣ ግጹም እኔ ምንም አላቅሽም። ወዲያው ብሩኬ እኮ አስተያየት ሰጣል። ማንም ሰው እንዳይናገርብኝ ማንም ሰው

እሱ ጋር አልደረስኩም እ እሱ ጋር አልደረስኩም እ አንቺ አላየሽም አንቺ አላየሽም፣ ከአንቺ በፊት እሷ እኔ

ልጁ ቤት ነው ለካ፣ የምሄደው ሶ ምንድን ነው የሚያሳሳተን? እኔና ዩዘርን ያሳሳተን፣ አዎ እኔና ዩዘርን ያሳሳተን ምን እንደሆነ ታውቂያለሽ? እኔ በእኔ የተሳሳትኩት እኔ ላይፍ ላይ ሀይሚና ቡሩኬን ሳይ፣ ልጁን ሳይ፣ እኔ ጠልቄ የገባሁ የማን ቤት እንደሆነ አላወኩም። አዎ ሶ እሱ ቤት ነው ለካ የገባሁኝ። ሀይሚዬ ሼር ያደረገችልኝ እኮ መልሰሽ እኮ ጋር እኔ እኮ ባትመጪ እኮ

እኔ እሷን ሲጨምቅ ማለት ነው። አንዱ እኔ ጾዬ ያንኮራፋ ራሱ ጭምቅ አረጋሉ ሲጨምቅ ለምን መሰለሽ አብረው ስለመጡ እኮ ነው። በጣም ደስ ያለን በቃ፣ አሁን የትናንት ቀን ያበደን ነው ደ የእሱ ብቻ ሳይሆን

አይደለም አንዱ የምን አለ መሰለሽ አሁን እነሱ በሁለት ግሩፕ ተከፋፍለው የለ የብሩኬ እና የሀይሚ ብሩኬ ቤቱ ሲከፍት የሀይሚ ወዳጆች ለሀይሚ ግፍት መስጠት አይችሉም አንድ በይ ለምን ዘሎ ዘሎ ብሩኬ ቤት ነው የሚሄደው ጀስትን ካርጎ ሲሪየስሊ የስተርደይ የሀፕን ሲፈጠር የሀይሚ ወዳጆች እንዳሉ ግርግጥ ብሎ እንደመጡ ፎርሹ ዋን ሀንድረድ ፐርሰንት እተማመንበታለሁ መቤቴ ነው እነሱ የሚደሰታሉ። የብሩኬ የብሩኬ ናቸው፣ ቢኮዝ ለምደውታላ። የሀይሚ ግን ግሩፕ ወዳጆች ማለት ነው ሰርፕራይዝ ነው የሆኑት በሀይሚ በራሷ ቤት ስትመጣ ነው። ም እንደዛው ማለት ነው። አንተ ጽሁፋ ቀን ነበር የጠበቋል ደግሞ ማለት ነው። እሷ ካለች ከብሩኬ መጣች በምን ይሄዳል ያምራል ሌሎች እስከምትወጣ ሁሉ በደስታ ነው የሚያያቸው፣ ግን ዓለም ይሄ ምን ወንድ ከሴት ሴት ደስ ያለ። ትላንት ወንድ ብቻ ነበር የመጣው አምስት ሰው